ዛሬ ስለ ዲቪሎተሪ ና በዶላን ትራምፕ አስተዳደር ዘመን የተደረጉ ለውጦችን እንነጋገራለን። ስለ አዲሱ ህግ ና ምናልባት አወዛጋቢ የተባለው የዶላን ትራምፕ ህግ በዝርዝር የምንመለከት ነው የሚሆነው ይህ ህግ በዋናነት ስለ ኢሚግሬሽን ና ኢሚግሬሽናዊ ፖሊሲ ነው ማለት ነው። እንዲሁም ምን አይነት ጉዳት ሊያስከትል እንደሚችል ና ይህ ህግ መቼ ተፈጻሚ እንደሚሆን በዚህ ቪዲዮ የማካፈላችሁ ነው የሚሆነው። እኔ ለማታጉ ዳግም እባላለሁ። ከዲቪ ጋር እና ከፓስፖርት ጋር እንዲሁም በውጭ ሀገር ስላሉ ስራዎች ነው ቪዲዮ የምሰራው። አዳዲስ የምለቀው ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሆኑ።

እሺ ክብራን ሰዎች በየአመቱ በሺዎች የሚቆጠሩ ሰዎች ወደ አሜሪካ ለመምጣት በዲቪ ሎተሪ ፕሮግራም ይሳተፋሉ። ይህ ፕሮግራም በተለያዩ አገሮች ለሚኖሩ ሰዎች ጥሩ እድል የሚሰጥ ሲሆን ለአሜሪካ ኢኮኖሚ አስተዋጽኦ ያደርጋል። ነገር ግን ይህ ፕሮግራም በአሜሪካ መንግስት በተለይ በትራምፕ አስተዳደር ዘመን በርካታ ለውጦችን አሳይቷል። በትራምፕ አስተዳደር ዘመን የተደረጉ ለውጦች በዋናነት በማመልከቻ ሂደቱ ላይ ያተኮሩ ናቸው። ይህም እንደ ከፍተኛ የትምህርት ደረጃ ወይም ልምድ ላላቸው ሰዎች መምረጥን እና ሌሎች ተጨማሪ መስፈርቶችን ያካትታል ተብሏል እነዚህ ለውጦች ሪፖርተር ፕሮግራም ላይ ምን ያህል ተጽዕኖ እንዳላቸው ለመናገር አስቸጋሪ ነው። ነገር ግን እነዚህ ለውጦች በአንዳንድ ሀገሮች ውስጥ ያሉ ሰዎችን ለማሸነፍ እድላቸው ሊቀንስ ይችላል ተብሏል። ለውጦቹ የአንድ ሰው ትምህርት ደረጃ ና የስራ ልምድ ባሉ ነገሮች ላይ የተኮር በመሆናቸው በተለይም በትምህርት ና በስራ ልምድ ዝቅተኛ ደረጃ ያሉ ሰዎችን እድላቸውን ሊቀንስ ይችላል ነው የተባለው። እንዲሁም ዲቪ ሊቆም ይችላል የተባለው በአጠቃላይ በትራምፕ አስተዳደር ዘመን በዲቪ ሎተሪ ፕሮግራም ላይ የተደረጉ ለውጦች በፕሮግራሙ ላይ ተጽዕኖ አሳድረዋል። እነዚህ ለውጦች ለተለያዩ ሰዎች በተለይም ለኢትዮጵያውያን እንዴት ተጽዕኖ እንደሚያሳድሩ በጥንቃቄ መመልከት አስፈላጊ ነው። እስኪ ክብራ የቻለ ቤተሰቦች፣ ይህ ህግ ለህገ ወጥ ስደተኞች የመኖሪያ ፍቃድ ለማግኘት ከባድ ያደርገዋል ነገር ግን ነው የተባለው። ይህም ለሀገሪቱ ኢኮኖሚ እድገት እና ሰብአዊ መብት አክብሮት አስተዋጽኦ ያደርጋል ነው የተባለው። በሌላ በኩል ግን ይህ ህግ ስርዓቱን ሊያዳበረ እና በአገሪቱ ውስጥ ያለውን ደህንነት ሊያጠፋ ይችላል ነው የተባለው። ለምሳሌ በአሜሪካ ለረዥም ጊዜ በህገ ወጥ መንገድ የኖሩ ሰዎች እና ቤተሰቦች ያላቸው ሰዎች መኖሪያ ፍቃድ ማግኘት እንዳይችሉ ነው የተባለው። ይህ ህግ የተሻሻለው ሀገሪቱን ኢኮኖሚያዊና ማህበራዊ እድገት ለማምጣት ነው ተብሏል። ነገር ግን እነዚህ ለውጦች አወዛጋቢ ናቸው፣ እናም በተለያዩ ቡድኖች ዘንድ ተቃውሞ ሊያስነሳ ይችላል ነው የተባለው። ግን ተፈጻሚነት የሆነ ማለት ነው። እሺ ክብራ፣ ሰዎች አዳዲስ ለውጦች ካሉ ወደ እናንተ የማደርስ ነው የሚሆነው። የመለቀው ቪዲዮ እንዲደርሳቸው ሰብስክራይብ በማድረግ የደወል ቦታ ኦን ያደርጉ። በቀጣይ ቪዲዮ እስከምንገናኝ ባይ